ኒና እንግዲህ ከክሩቤ ምኝታ ቤት እንደለመደችው ተኝታ ድንገት ስትገባ ጽናት ታያታለች። ጽናትም እንዴት እዚህ ትተኛለች፣ እኮ የኛ ምኝታ ቤት ነው ተነሽ፣ ስትል ትቀሰቅሳታለች። እባክሽ አንገቴን አሞኛል፣ የት ልተኛ ብለሽ ነው ስትላት ከ ክብሮም ክፍል ለምን አልተኛሽ? ክብሮም ደስተኛ አይደለም አለቻት። ለማንኛውም እዚህ ሶፋ ላይ ተኚ በኋላ ቦታ ይልሻለሁ ብላ ወደ ውጭ አስወጣቻት። ከዛ በኋላ እንግዲህ ሰናይትና ክብሮም ደግሞ ሰናይት እና ሰናይት በኒና እየቀናች ትገኛለች። ኒና እጇን በመታሸቷ እንዴት እጅህን ትታሻለህ? እያለች ስትለው አሁን እኔ ኳንችን ምን ሁነሽ እንደሆነ ልጠይቅሽ ነው የመጣሁ። ለእኔ አዝነህ ነው የመጣኸው? አለችው ማለት ነው። አዎ ምን ሆነሽ እንደሆነ ልጠይቅ ጠይቅሽ ብዬ እኮ ነው የመጣሁት። ሲላትም እንግዲህ ከናንዬ ጋ ስላየሽ ነው ወይ ሰኒዬ ተረጋጊ ሁሉን ነገር ሲላት፣ ሰኒዬ ነው ያልከኝ? ይሄንን አስተማረች እኒኒ እኒና አለችው ማለት ነው። አንዴ ምንድን ነው የምታስተምረኝ? እህን እጅህን ይዛ ነው ያስተማረችህ አለችው። ቆይ ይሄን ያክል ምንድን ያናደደሽ ንገሪኝ እስኪ ብላት፣ ምንም አልተናደድኩም አለችው። ማለት አሁን ሳይመሽ ቤትህ ሂድ። አልገባኝም። አንቺ እኔና ናኒን አብሮ ማየቱ እንደዚህ ያክል ያስቆጣሻል እንዴ ሰናይት? አላት። በቃ ተወኛል እኮ ሰላማ። ህይወቴን ከበጠበጥከኝ በኋላ አሁን እንደ ጻድቅ አትመጻደቅብኝ አለችው። እኔለኛች ከምስ መጻደቀው አዎ፣ አትመጻደቅ አለችው ጮክ ብላ። ጥፋቴን እንኳ ይቅርታ ልጠይቅ ስላወው መጣሁኝ። አትመጻደቅ፣ አትመጻደቅትኛለሽ ሽ አሁንም ይሄንን ኒና ፊት ለምን አትነግረኝም? አሁን ለምን እዚህ ቤት የመጣ ትነግረኛለህ? ልክ አይደለም። ምን ማለት ነው ብሎ ይጠይቃታል። ሁለተኛ ከቤትሽ አልመጣም። የት ነው የምትመጣው? አለው ከንቺ ጋር በፍጹም ከዚህ በኋላ አልመጣም። ለካ መመላለሴ እንደ ጻድቅ ነበር የምትመለከች ብሎ ጮክ ሲልባት ሰኒ ደነገጥ ያፎ ለምታ በቂ በይታሽም አላትና እናቴ ከሞተች በኋላ የሰው ማንነት ስለገባኝ አንቺን ለመቀየር ነበረ መመላለሰው። እንቺ ግን ምንም እንደመጻደቅ ከሞከርች ከዚህ በኋላ እንዳታይኝም ሲል እንግዲህ ተናግሯት እንግዲህ አንቺ ማን ስለሆንሽ ነው እንደ ማንኛውም ሰው እኮ እኩል ነው ማይሽ የተለየ ቦታለሽ። አዎ አንቺ እንዴ ጓደኛዬ ላደርግሽ ላቀርብሽ ነበር፣ አንቺ ግን የሰው ማንነት የማይገባሽ ነሽ አላት። ማለት ነው ማለት አለች። ምን ማንም አይገባኝም ማለት ነው? አዎ አይገባሽ። በቃ ይቅርታ፣ ከዚህ በኋላ አንቺ ምንም አትለወጭ፣ ስትል በጥፊ ትለዋለች። ማለት ነው ክብሮምን በዚህ ጊዜ በጣም ነው ያዝኖ፣ ጥሏት ወጥቶ ሄደ። እሷን በኋላ ተጸጽታ ክብሮም እያለ የብጠራውን በፍጹም አልተመለሰም። ይቅርታ ልትጠይቀው የሆነ ቦታ ቀጠረችው ሆኖም ግን በሰዓቱ አልተገኘላትም አንቺ ሰውን አትረጅም ስለዚህ አንቺን የማስረዳበት መንገድ የለኝም ሲል እንደማይጠብቃት ቁርጡን አሳወቃት ካፊ ቤት ተቀምጣ ብቻዋን ተነሳ እኔ ነኝ መስመሬን ያለፍኩት እኔ ስለመታሁት ደንግጬ ነበር ልጠይቅ የመጣሁት አለች ከዛ በኋላ እንግዲህ ቅዱሴ ደግሞ መንገድ ላይ ቆማ ምን ነው እንደ መብራት ፖል ቁመሻ ነግቢ ነጊቢ በግሪስ አንተነህ ሲላት፣ ሆ እንዴ ብላ እንግዲህ ለደርሳት ሄደች። ከዛ ወደ ነጽናት ቤት ሄደች ማለት ነው። ከነጽናት እንዴ ኒና ተቀየረች እንዴ በጣም ነው አሁን እንደው የልባን ገመድ ለመቀጠል ትፈልጊ ያለሽ ሰዓት? አዎ። አሌ ጽናት ደግሞ ስላልገባት፣ አሁንማ ኪራ ካነቃተ ወዲህ ነኒ እኮ በጣም ማሰብ ጀምራለች ተስተካክላለች አለቻት። ይህማ ካወቀን መጀመሪያ ስናንቃት አልነበረ አለቻት። አይ አንቺ የሆነ ነገር የሆንሸዋለች፣ አቷሺ ንገሪን ብትላትም ስራ ደክሞኝ ነው ብላ የክብሮ ምንጸ በፍጹም ልትነግራት አልፈለገችም። ለጽናት ቤት የልሄድ ብላት እንግዲህ መች መጣሽና መቼ ትሄጃለሽ አለች። ትማለት ማለት ነው። ከዛ በኋላ እንግዲህ አጀሬ ደግሞ ኒና መንገድ ላይ ጠብቃ ደግሞ ክብሮምን አነቀችው። ኧረ እባክሽ ልቀቅኝ እያለ ቢልም ትቷት ወደ እሷ ነበር ሄዶ። አየህ ናት መረጥከኝም፣ አሁንም የመረጥከው ሰናይትን ነው ማለት ነው። እናያለን ከማርፈን መዘጌት ይሻላል እያለች ወይዘሮ ኒና እንግዲህ ተያይዛቸዋለች እና እየሳቀች እንግዲህ መንቀር መንቀር እያለች ወደ ቤት ሄዳለች። ከዛ በኋላ እህቷ ጋራ መነጋገር ጀመር። ሰናይትም እባክሽ እኔንም አበላሸሽኝ እያለቻት ነበር። አሁን ደግሞ ናሆሜ ደግሞ ከቤት ሲገባ መራዊት ቤት እያጸዳች ያገኛታል። እባክሽ ስንት ቀን ንገርሽ፣ እኔ ከስራ ቦታ የኮሁኜ አመማት አላመማት እያልኩ ነው የምጨነቀው። አንቺ ደግሞ ይኸው ቤት መጥረጊያ ይዘሽ ዘውል ጊዜ እያጸዳች ነው የምታገኝ። እኔ ቤት አልተጸዳ ተጸዳ ብዬ አልጠይቅሽም ብዬ ሺ ጊዜ ነገርኩሽ። ለምን አትረጅኝም ሲላት ምን ላድርግ ብለህ ነው እኔ ከስራ አንተ ከስራ ውላ መጥተህ ቤት ደግሞ እንደገና የቤት ስራ ስትሰራ እየተሰማኝ እኮ ነው ብትለው፣ በቃ እኔ ምግብ ምግቡ ምልበላ ምን ልበላ ነው ቤቱ ቆሸሸ ብዬ አያሳስበኝም። የሚያሳስበኝ እኔ ከአንቺ ከውጭ መጥቼ ስራ ሰርቼ ደክሞኝ መምጣቱን ካሳሰበሽ እንዴት ስለ ሕመምሽ አታስቢም? እኔ እኮ ሁልጊዜ ቅርታ ትኛለች፣ አንድም ቀን ደግሞ አትማሪም አታስተካክይም። ናሆሜ እንደዛ አስቤ አይደለም ስራ ውለ ደክምህ ነው እያለች ስትለው፣ በፍጹም ከዚህ በኋላ አንድ ነገር ስሰሪ እንዳላገኝሽ አለ። ከዛ እንግዲህ ሰናይ ጠፋ እያሉ መራዊትም በስልክ እያወሩ ነበረ። ጽናትንም እንዲሁም ተቀጣጥረው ተገናኝተው ማለት ነው። እና ቤት ልመጣ ነበረ፣ ከቤት ካላችሁ ብዬ ነበረ ስትል ከቤት እንደሌሉ ነገረች። እና መራዊት እንግዲህ ካፊ ቤት ጋር ቢጠሯትም ስራ ሂጃለሁኝ አልመጣም አለቻቸው። ሰናይት ምን ሆነ አይሆን እያሉ እየተጨነቁ ነበር። ከዛ ክብሮም እንግዲህ ከቤት ሶፋ ላይ ቁጭ ብሎ ስልኩን እየነካካ ናኒ ገባች። ኒኒ ደግሞ ምን ነው ዛሬ ስራ የለም እንዴ ስትጠይቀው አለ ምን ነው ቀጣሁት አላት። ደስ ሲል አለችው። ምን አይነት ስራ ነው የምትሰራው? ስትፈልገው የምትቀጣው ስትፈልግ የማትቀጣው ስራ አለችው። ስራ እስከ ዛሬ ስራ መሆኑን አታውቂም እንዴ እንደሱ ማለት አይደለም። አለችው እነ እኮ እያወቅሽ ለምትጠይቅኛለሽ አለ ክብሮም እኔ ግን ምልህ አለችው አንቺ የምትይው አለ እንዴት? ንህንተ ሰው አክባሪ የምትሆነው አለ እንዴት የራስሽን የምታከብሪው በራስሽ ነው። ማንኛውም ሰው የራሱን የሚያስከብረው ራሱን ካከበረ፣ የሰውን ማክበር ያለበት መጀመሪያ ራሱን ማክበር ነው። አንድ ነገር ላስቸገርህ አለችው። ምንድን ነው አለ። እንግዲህ ሰሞኑን አንገቴን ጭምድድ አድርጎ ይዞኛልና እያመመኝ ስለሆነ በሙቆሀሺው አላት። ማለት ነው እሱ እንደ ድሮ መቀቀል ነው እንዴ? ሁልጊዜም በሙቆሃ ነው የምታጠበው እኮ። እኔ ግን አሁን አለቀቀኝም። እና ምንድነው? ታይዋ ሂጅና ሐኪም ቤት ሄደሽ አላት ማለት ነው። እሺ ሄዳለሁኝ አለችው። ግን እስከዛ መሳጅ ብታደርግልኝ አለችው። እሷ አውቃ ነው። እኔ መሳጅ ልምዱ የለኝም አላት ፉል ቦዲ እኮ አላልኩም። ትንሽ አንገቴን ብቻ አድርግልኝ። መቼስ ለአንገቴ የሚሆን ልምድ ሳይኖርህ አይቀርም አለችው። እሺ ብሎ በየዋህነቱ ክሬሞኒዘሽን ብሎ አንገቷን እያሸላት፣ እሷ እንደሆነች ሰናይት ሄርኩኝ ብላ ስታወራ ስለሰማይ ሰናይት እንደምትመጣ ስላወቀች ሰናይትን ለማንጨርጨር ነው ኒና የተጠቀመችው እንደሆነም አልቀረም። አንገቱን እያሸችለት እያለ ሲል ሰናይት መታጥልቅ ስትል ከዛ ምልስ ብላ ወደደ ደረጃው ስትወርድ ተከትሏት ወረደና፣ ቆይ ሰናይት አላት። ማለት ነው ሰኒም ደገም ከወየጇ እጇ ሲገርመኝ አንገቷን ማሸህ ብላ ስትለው ምን ልታደርጊ መጣሽ አንቺ ከዚህ ሰኒ አለና፣ እሱም ጣል አድርጎ ተከተላት። ማለት ነው ደረጃ ላይ እጇን ይዞ አስቆማት። ዝም በል አትንካኝ፣ አለችው። ምንም ተረጂኝ አንቺ ፍላጎትሽ ምን እንደሆነ ታስረጂኝ ትፈልጊያለሽ እኔ መሄድ ነው የምፈልገው። መሄድ ከሆነ ታዲያ ለምን ዝም ብለሽ አትሄጂም? ለምን ገብተሽ አትወጭ? መሄድ ከሆነ ጽናትን ለማገኘት ነበር የመጣሁት እና ጽናትን ገብተሽ መች፣ በዚህ እጅ እንዳትነካኝ፣ እሷን በነካህበት እጅ። ምን አለው እጄ? አለ ስላሸዋት። አንቺ ደብሮች ነው አለ። እሱ በጣም የዋህ ነው። ሁሉንም እንደ እህትነት ነው። ከፈለግ ሁሉንም ሰውነቷን ማሸት ትችላለህ። እንዴ ምንድን ነው ችግርሽ አንቺ? ከኔ ለምን አትረጅኝም? ለምን ወጌሻነት አትከፍትም? አለችው ማለት ነው ሁላችንንም አለች አለችው። እኔ ምን እንደሆነ የተረዳሽ ነገር አልገባኝም። እስከምረዳህ ድረስ ደግሞ ተወኝ፣ ተወኝ። በቃ አይገባህም። ምንድነው ጥፋቴ? ለምን አትነግሪኝም? ብሎ ነበር የጠየቃት። ምን እያልክ ነው? እንኳን ደስ አለህ። ሁሉ ነገር ከቤትህ ድረስ መጥቼ ይቅርታ አልጠየቅሽ አላስገባም አልክ። ስለዚህ ምን ትፈልጊያለሽ? አላት ማለት ነው ፍራት ይህ የነበረ ታዲያ እንግዲህ የደረ ሰፈራሁ ደረሳ ላይ ጽናት እና ምን ላድርግ ጉድጓድ ግባ ብላ አለችው ማለት ነው። ከዛ ተከትሏ ሲወርድ የለይም ና ግን የሰራችውን ሰርታ ደስተኛ ነበረች። ደረጃ ላይ ስትወርድ ከጽናት ጋር ተገናኘች። ጽናትን ሳሎን አልተመቸኝም ስላልሽ፣ ክፍል አዘጋጅቼ ልሻለሁ አለቻት ማለት ነው። አስቸገርኳ አይደለ አለች። እኔና አይ እንደዚያ ሳይሆን አንቺ ጧት ጧት ሳሎኑን ስለምፈልገው እየቀሰቀስኩ ስላስቸገርኩሽ ነው። እኔ የሚገባኝ ፍራሽ ነው፣ ትክክል ነሽ አለቻት። ምን ማለት ነው አለች ጽናት። ልኬና የሰጠሽ ማለት ነው አለች። እኔ እንደዛ ለማለት አስቤ አይደለም፣ በክፋት አትሰብብኝ አለች ጽኑ። ረኔ ምንም ብትኝም አልቀይም። ለአንድ ሴተኛ ዳሪነት ቤትሽ ማስገባትሽም ትልቅ ነገር ነው አለቻት። ማለት ነው ኒና፣ ምን ያልሽ ነው? እኔ እኮ እንደዚህ አይነት ነገር ስሜት ልፈጥርብሽ አይደለም ያልኩሽ፣ ባክሽ ተረድችሻል ያለው እኮ ጽናት እንዲሁ ለጨዋታ ነው አለች። ለጨዋታውን ቢሆን እኔ እዛ ፍራሽ ላይ እንድትተኝ አስቤ አይደለም እንዳትረበሺ ስለፈለግኩ ነው። ለእኔ ግን መቼ ሁን ቦታ ነው የሰጠሽኝ አለቻት። አዎ እኔም በጣም ነበር የምወዳት ያችን ክፍል። ማለት አንቺ እዛ ክፍል ነበርሽ አለቻት። አዎ አለቻት። ከፍራሽ ወዳልጋ እንዴት ተዘዋወሽ? ስንቱን ሳቅ ስንቱን ጨዋታ አሳልፊባት አዳችን ክፍል። እንዴት በአንድ ጊዜ ታዲያ የቤትም ቤት ሆንሽ እዛ ሆንሽ? ረዥም ታሪክ ነው እና ሌላ ጊዜ እነግርሻለሁ አለቻት። ማለት ነው ይሁንልሽ አለቻትና ና እቃሽን ማስገባት ትችያለሽ ብላት እንግዲህ ተሰነብ ተለያዩ። ኪራና ቅዱስ ተገናኝተው ጽናትን ይቅርታ ጠየኳት ሲል አዎ ቀና ልቦና አኳላት። ጽናት ሌላ ሰው ቢሆን ትዳሬን አፈረሰኝ ብላ ያዙ ልቀቁኝ ይሉ ነበረ። እና ጽናት ግን ማንም ቢሆንም ትቀበላለች፣ ለመለወጥ እንጂ ለመሸሽ አትሞክርም። አንተ ተው፣ እንዲህ እያልክ ባል ማግባቴን እንደ ጸጸት አታደርግ። አግባ እንጂ አትጸጸት አለው። አረ እባክህ እንደዛ ብዬ ላግባና ጉርጓር ልግባ፣ አለ ቅዱስ ማለት ነው። እንደዛ ሳይሆን አለ ኪራ፣ ለአንተ የምትሆንህን መርጠህ ማግባት ትችላለህ አለው። ለእኔ የምትሆነው ጠፍታለች እባክህ አለው። ለምን ሲለው ምክንያቱም እኔ ለሰው ሚስት መገባ አይደለም አንተ ምን አይነት ንግግር ነው የምትናገረው እያለው ኪራ ተግባሩን ነው ምነግር እንዴት ነው እውነት ነው ብለህ የምትለው አስረዳኝ እስኪ አለ እንኳን በፍቅር ተሳስራ ለምትመጣው በደም ለተሳስረ ለቤተሰቦቼ ያልሆንኩኝ ከንቱ ፍጥረት ነኛል በተደጋጋሚ ይህን ነገር ትላለህ በአንተ እና ቤተሰቦቼ ያለው ችግር ምንድን ነው የተፈጠረው ቤተሰቦቼን የገደልኳቸው እኔ ነኛል አረ በስመ አብ በል ምን አይነት ነህ ያ በአስወግድ ሀላ አለመባሌ ነው እንጂ ምንድን ነው የምታወራው? ብሎ ኪራ ደነገጠ። ማለት ነው በተረገም በተደገመ አጋጣሚ ቤተሰቦችን ጨቅጭቄ መኪና አስገዛ ከእኔ በላይ ማን አለ ብዬ አልኩኝ። ጓደኞችን መጋበዝ፣ መውጣት፣ መስከር፣ መጠጣት ላይ ቤት ታች ቤት ማለት ማስቸገር ሆነ ያው እነሱም የገንዘብ ችግር ስለሌለባቸው ምንም አላሉኝም ነበር አለው ከዛ ስ አለው ማለት ከዛ አንድ አባቴ ጓደኛ ድግስ ደግሶ ነበርና በእኔ መኪና ይዣቸው ከዛ በልተን ጠተን ከዛ ሰክረን ስለነበረ አባቴ ሌላ ሹፌር ይዞ መጥቶ ይውሰደን ቢለን እኔ ካልወሰድኩኝ አልኩኝ። ከዛ እኔ ምርጫ ስላልነበረ አባቴም ገባና እህቴንም እናቴንም አባቴንም እኔ መኪና ውስጥ አስገብቼ በጣም ጠጥቼ አየር ላይ ነበር ስነዳ የነበረው። እነሱን ተው ተው ቢሉኝ ልሰማቸው አልቻልኩም። ከዛ መጥፎ ከርብ ላይ ተገለበጥኩኝ ብሎ አወራው። በጣም አዝናለሁ ቅዱሴ፣ በጣም ብሎ ኪራ በጣም አዝ ከዛ ከኮማ ሰነቃ ሁሉንም ጨርሼ እኔ ብቻ እንደቀረው ሳየው ራሴ እንትና ስለዚህ ነው ሰው መቅረብ እኔ በጣም ሚከብደኝ፣ ሲለው ይቅርታ አድርግልኝ፣ የሰውን ቁስል አታቅምና ለምትናገረው ተጠንቀቅ ኪራ ለው። እኔና ከጓደኛዋ ጋር እያወራች ሰናይትን ለማናደድ ብዬ እሱ እንዲያሸኝ አድርጌ እንደምትመጣ ስሰማ ተንጨርጭራ ሄደች፣ አበደች እያለች ስትል ጽናት ተደብቃ አዳመጠቻትና ይህ ሁሉ ነገር ለሰናይት ነው የምታደርጊው ብላ በጣም ሲሆን እነግራታለሁኝ ለእሷ። ኧረ እባክሽ ተደጋጊ ብትላት በፍጹም እነግራትና እሷና እኔ እንወያያለን ስትል በዚህ ተጠናቀቀ። ስለምትከታተሉኝ ከልብ አመሰግናቸዋለሁ።